አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የልጅ ፋፊቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱላ በያላችሁበት፣ አላህ ይጠብቃችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለው። ሀገራችንን አላህ ሰላም ያደርግልን። ዛሬ ይዤላችሁ የመጣሁት ነፃ ኢንተርኔት ላስተዋውቃችሁ ነው ማለት ነው። ለሁሉም ሀገር ነው የሚሰራው፣ አውርዳችሁ ተጠቀሙበት፣ ያለምንም ካርድ ወይም ዋይፋይ ማለት ነው። በነጻ ብቻ የሚሰራላችሁ ያው የምትጠቆጣቃላችሁ የማታጎድ ደግሞ ከዛሬ ጀምራችሁ መጠቀም ትችላላችሁ። ለሁሉም ሀገር ነው የሚሰራው ተጠቀሙበት ማለት ነው። እኔ በማሳያችሁ መሰረት እያረጋችሁ ተጠቀሙበት እላችኋለሁ። አያስከፍልም ማለት ነው። እንዲሁም ለቻናል አዲስ የሆናችሁ ለልጅ ፋፊ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሜዲውል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በምለቅበት ሰዓት በፍጥነት ይደርሳችኋል ማለት ነው። እኔ አሁን መጠቀሙ በነፃው ነው ማለት ነው እና እዚህ ጋር እኔ ቻናል ገብታችሁ የፈለጋችሁትን ጥያቄ ማግኘት ትችላላችሁ ማለት ነው። ሙሉ አከፋፈቱን አሳያችኋለሁ። ተከታተሉ። ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መጀመሪያ እንዴት እንደሚወርድ ነው ማሳያችሁ ማለት ነው። መጀመሪያ ክሮም ላይ ትገባላችሁ። አፕሊኬሽኑን ደውሉን ለማድረግ ማለት ነው። ክሮም ላይ እንሄዳለን። እዚህ ሰርች ቦታ ላይ እኔ መጽፈውን ትጽፋላችሁ። እስቲም ኦሮ ዶት ኮም ብላችሁ ሰርች ታደርጋላችሁ። ከዛ ይሄንን መጀመሪያ የሚመጣላችሁን ክሊክ ታደርጉታላችሁ። ይሄ መቶልኛል። እስቲም ኦሮ ዶት ኮም ብሎ መቶልኛል ማለት ነው። እሱን ክሊክ አደርገዋለሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ በዚህ መልኩ ይመጣል። ይሄንን ክሊክ ታደርጉታላችሁ። ከዛ እዚህ ሰርች ቦታ ላይ እኔ ጻፍኩትን ትጽፋላችሁ። ኤም ኪ ኤፍ ብላችሁ ትጽፋላችሁ ኮዷን። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ ወደ ላይ ታደርጉታላችሁ ወደ ላይ ወደ ላይ ወደ ላይ። ከዛ ኢንስታል ብላችሁ አፕሊኬሽኑን ዳውንሎድ አድርጋችሁ ከፍታችሁ መጠቀም ብቻ ነው። ብዙ ሰው አውርዶታል። እናንተም አውርዳችሁ ዘና ፈታ በሉበት። ይመቻችሁ።